አባቴ ለብዙ ዓመታት ታስሮ ነበር። አስራ አራት ዓመቴ አካባቢ ተፈታ፤ የተወለድኩት ያን ጊዜ ነበር ማለት ይቻላል፤ አባቴ ሲፈታ እኔም ተፈታሁ። አባቴ አስራ አራት ዓመት ድረስ ሳስብ የነበረውን ቀስ እያደረገ ዳመጠው። አባቴ የላላ፣ የተቆጠበ ማህበራዊ ግንኙነት ያለው፣ ረጋ፣ ጀንተል፣ ኮስተር ያለ ግለሰብ ነው። ብዙ ሰዓት ዝም ይላል፤ የስሜት መለዋወጥ አይታይበትም፤ ጺሙ በብዙ ሲያድግ በመቀስ በትንሹ ይከረከመዋል፤ ልብሶቹ፣ የሚጠቀምባቸው እቃዎች ስትር ያሉ ናቸው። ከእስር እንደተፈታ እኖር ከነበረበት ከእናት ቤተሰቦች ቤት ወስዶ ተከራይቶ ከነበረው ሰፊ ግቢ ውስጥ መኖር ጀመርን። ቤታችን ቅዝቅዝ ያለ ነው። ቅዝቅዝ ያለው ብዙ ወንድም እና እህት ስለሌለን ነው ወይስ እናት ስለሌለኝ ነው፣ አልያም ደግሞ አባቴ ከሰው ጋር በደማቁ ስለማይግባባ፤ ምክንያቱን እርግጠኛ ባልሆንም ውጤቱ ግን ቀዝቃዛ ሰፊ ትልቅ ግቢ ውስጥ ነው የኖርነው። መቀዝቀዙ የገባኝ በየአገጣሚ የትምህርት ቤት ጓደኞች ጋር ቤታቸው ሲሄድ ይሳሰቃሉ፣ ይጨቃጨቃሉ፣ ይከሰሳሉ። በዚህም መቀና ነበር። እጦታችን ያውቅነው ዕለት ጉድለት ይሰማናል። ስሜ ዋሲሁን ቢሆንም አባቴ ዋሴ ነው የሚለኝ። ምንም ነገር ሲያስደርገኝ ሆነ ሳደርግ አሚበት እንዲሆን አድርጎ ሰርቶኛል። ከፍቶኝ ለምቦችን ከዘረገፍኩ ከዋሴ ማኩረፍ የአቅመቢስነት ማሳያ ነው። መጀመሪያ የከፋህን ቅር ያለህን በእርጋታ አስረዳከው እያለ የውይይት ባህል ልቤ ውስጥ እያኖረ ነው ያሳደገኝ። ያምን ብኛል እንደመታመን አበርቺስ እንደሌለ ያወቅሁት ለራሴ ያለኝ በጎ እና የችላለው ወኔ ከብዙ አቻዎች መለየቱን እና ምንጩን ስረዳ እና ሲገባኝ ነው። በጨዋታ መሃል ከይኸውልህ ዋሴ ሁልጊዜ ጊዜ ሮሮ የሚዘበዝቡ ሁልጊዜ ሰው ማጣጣል ላይ የተመሰጡ ሰዎች፣ ሁል ጊዜ ማልተሳካልን አይነት ደረት የሚመቱ ለውድቀታቸው ሰው የሚወቅሱ ሰዎች ለመውደቃቸው አለፍን ተመስቷል ይላል። ይሄ ሰውዬ ጓደኛ የሌለው ለውድቀታቸው ኃላፊነት የሚወስዱ አጥቶ ይሁን እላለሁ አንዳንዴ። ደግሞ በሌላ ቀን እጅግ ብዙ ቆይቶ ከዋሴ ኪላል ልገልጸው የማልችለው አጠራር አለው ሁሉም ሰው ዋሴ ብሎ ቢጠራኝም። በሱ አይነት መንገድ የሚጠራኝ ሰው አልገጠመኝም። የሆነ አለኝታይ ዋስትና የሚለኝ ነገ ነው የሚመስለኝ ወድሃለሁ የሚለኝ በአጠራሩ ውስጥ ባሉ ይሄውልህ ዋሴ ሰው አንተ ላይ ስለሚይዘው አቋም እንዳትጨነቅ፤ ሰው ለማስደሰት ከዳከርክ የራስህ እውነት ሳይኖርህ ታልፋለህ ይላል። አባቴ ጥንቅቅ ያለ ሰውዬ ነው። ነፍስ እያወቅኩ ስሄድ ነው ለእሱ ያለኝ ፍቅር እና አክብሮት ያየለው ነው። ብዙ ዝም ስለሚል ሲያወራ ተስገብግቤ ነው የምሰማው፤ እጦትን የመሰለ ነገሮችን ተፈላጊ አድራጊ ያለ አይመስለኝም እኮ ይሄውልህ ዋሴ ወዬ፣ አባቴ ስንት ዓመት መቀመቅ ያወረደኝ ሐቀኝነቴ ነው። ኃላፊነቴን በአግባቡ ለመወጣት ስዳክር፣ ብልሹ ካልኩት አሠራር ጋ ስታገል፣ መደለያቸውን መደለያቸው በጄ ስላላልኩ መቀመቅ ውስጥ ወረወሩኝ። ብቻዬን ቆምኩ! በእርግጥ እኔ ቆምኩ ልበል እንጂ ለብዙ ሰው ወድቄያለሁ፤ የወደቀ ከሚለው ጋ ማበር የሚፈልግ ማን አለ? ወደቀ ብለው ተዘባበቱብኝ፤ ስንት ዓመት ለመኖር ነው ግን እንዲህ የከፉት እላለሁ፤ ስለ ተቻለ ብቻ አሳማም ጅብም እንዴት ይኮናል? ይኸውልህ ዋሴ፣ ለራስህ እውነተኛም መሆን የመሰለ የሕሊና እረፍት የለም፤ ከራስ ጋር ሰላም ከመሆን በላይ ምን ሽልማት አለ? ወድቋል ብለው ይኸውልህ ዋሴ፣ ለራስህ እውነተኛ መሆን የመሰለ የሕሊና እረፍት የለም፤ ከራስ ጋር ሰላም ከመሆን በላይ ምን ሽልማት አለ? ወድቋል ብለው ሲዘባበቱ፣ እኔ ያልሰራሁት መጥፎ ተግባር ምቹ ትራስ ሆኖኝ ከሰላሜ ጋር ነበርኩ። አንተ እንዲህ የምትወደኝ እኮ፣ አንተ እንዲህ የጎበዝከልኝ እኮ ለእውነቴ የተሰጠኝ ሽልማት ነው፤ በዚህ ዕድሜ ጤነኛ የሆንኩት እኮ አምላክ ለመታመኔ የሰጠኝ ስጦታ ነው፤ ሰው ሽልማት ጥሬ ገንዘብ ብቻ ይመስለዋል” ይልና በስሱ እንደሁሌው ጥርሱን ገለጥ አድርጎ ፈገግ ይላል፤ አሳሳቁ ሞገስ አለው። እኔን ያሳቀሉኝ እኮ በስተርጅና የሚመታቸው ልጅ፣ የማይወዳቸው ልጅ ኖሯቸዋል፤ ያመኑት ክዷቸዋል። እግዚሃር በሚደግሱት ዝክር የሚሸወድ መስሏቸዋል እያለ አፉን በትንሹ ከፍቶ ጥርሱን እያሳየኝ ፈገግ ይላል። አባቴ የሚለኝን ሁሉ እየሆነ ያሳየኝ መምህሬ ነው። ይኸውልህ ዋሴ ጥቃቅን ነገር ላይ አታተኩር የምትኖርለት መርሕ ይኑርህ መቀመቅ ድረስ የምትሄድለት ሕልም እና መርሕ ይኑርህኬ የሚኖርን እውነት ከመስማት በላይ ምን ሐሴት አለ ብቻዬን መቆም አስተምሮኝ ጥቂት ቀን ታሞ ጥቂት ቀን አስታምሜው አለፈ ብዙ ቆይቼ እስር ቤት ሳለ የጻፋቸውን ሐሳቦችን እና ገጠመኞቹን ሳነብ ከዕድሜዬ በላይ አበሰለኝ ሕይወቴ ላይ የብስለቱ ዳና ያረፈብኝ የአባቴ ልጅ እኔ ዋሴ ነኝ ከአድኃኖም ምትኩ መጽሐፍ የተወሰደ አጭር ታሪክ የመጨረሻ ክፍል